ሰላም ሰላም ሰላም ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተም በእያላችሁበት በሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ፋሚሊዎቼ ዛሬም እንግዲህ እንደተለመደው በአዲስ ሀሳብ ወደ እናንተ መጥቻለሁ ማለት ነው እንግዲህ ፋሚሊዎቼ እስከዛሬ የተፈጠሩት ነገሮች አብዛኞቹ ነገሮች በደንብ የምታውቁትና እያያችሁም ያላችሁት ነገር ነው እኔ ለእናንተ በድጋሚ ነገሮችን ለማስረዳት ሳይሆን ዛሬ ላይ የተፈጠረው ነገር ትንሽ ግራም ያጋባ ነገር እና ነገሮች ከቀን ወደቀን እየተባባሱ ያሉበት ሁኔታ እየተፈጠረ ስለሆነ ይህን ነገር በምን መልኩ ነው ማስረዳት የምፈልገው ማስረዳት ያለብኝ እንዴት ነው ብዬ አንድ ያሰብኩበት መንገድ አለው በሁለተኛ ደረጃ ደግሞ ሰሞኑን አንድ የተፈጠረ አዲስ ነገር ስላለ እሱም ለእናንተ ማጋራት ስለፈለኩኝ ነው ማለት ነው እንግዲህ ፋሚሊዎቼ ምን መሰላችሁ በመጀመሪያ ደረጃ ትንሽ ያሳሰበኝና ነገሮችም ወደ ሌላ አቅጣጫ እየሄዱ ነው ብዬ ያሰብኩበት መንገድ ሄርሜላ ከዚህ በፊት የፍቅር ጓደኛ ወይም ፍቅረኛ እንደነበራትና ያንን ፍቅረኛዋ ዩቲብ ለማስከፈትና ከብሪሽ ጋ የነበራትን ማነ ያለ እውቅና ተጠቅማ ነገሮችን ለማስተካከል በቃ አላ፣ ለገንዘብ ለእውቅና ተደርጎ የሚከፈሉ መሳትነቶች ልክ ወይም የኔ ፍቅረኛ እንዳረገችው አይነት ነገር ተጠቅማ እሱንም እንደተጎዳ እና አሁን ወጥቶ ምንም ነገር መናገር እንደማይፈልግ እኔ ጋ ያለውን ፋይል ግን መውሰድና ነገሮችን በመመልኩ ማስኬድ እንዳለበት እኔ ራሴ ከዛ በኋላ ነገሮችን እወስናለሁ እንዳለኝና እንዳለኝ እኔ ጋር ያለውን ፋይል ባለፈው የሰዎችን ፋይል እሱ መውሰድና እሱ ጋ እንዲቀመጥ እንደሚፈልግ ነው የነገረኝና ይህን ነገር እኔ የሄርሜላ ፍቅረኛ ስለነበረ ለሱ መስጠት አልፈልግም። ግን ሄርሜላ ደግሞ ልክ እንደኔ አይነት ጉዳት ደርሶበት ከሆነና እንደኔ ተሰቃይቶ ከሆነ እኔም ያንን ነገር ወጥቷለሁ ወይ ደግሞ በዚህ በዚህ መልኩ የኔም ፍቅረኛ ወደ እኔ መልሳት አለው ብዬ አስቤ ነበር ያንን ነገር ያደረኩት። ግን አልተሳካም አልተሳካም። ያልተሳካበት ምክንያት ደግሞ እሷ ልቧ ከነ ስለሸፈተ ወይም ደግሞ ከነ ከእኔ ጋር መለስ ስለማትፈልግ ነው። ሄርሜላ እንደዚህ አይነት ሁኔታ ውስጥ ልትሆን ትችላለች፣ ላትሆንም ትችላለች። ግን ደግሞ ትናንትናና ከትናንት ወዲያ በተለቀው ቪዲዮ ላይ እንዳያችሁት እኔ ብቻ የሚያወዛግቡ ነገሮች አሉ። አንዴ ከህይወታችሁን ውጭ ያረብ፣ አንዴ ደግሞ ሄርሜላ ፍቅሯን ለአብርሽ ገለጸች ለት ምናምን አብሪሽ የሚባል ሰውዬ እኔ ምን ምን ማለት እንዳለብኝ አላቅም። ምን ማለት እንዳለብኝ አላቅም። እኔ አብሪሽ ስለሚባለው ሰው ግን አንድና አንድ ነገር ልንገራችሁ። ምክንያቱም እንደዚህ አይነት ሁኔታዎች እስከ ተፈጠሩ ድረስ ማለት ነው፣ የሄርሜላ ፍቅረኛ እስከ ተጎዳ፣ እንደዚህ አይነት ሁኔታዎቹ እስከ ደረሱበት፣ ወይም እንደዚህ አይነት ስሜት ውስጡ እስካለ ድረስ ይህን ፋይል ለሱ ሰጥቼው ምን ያደርጋል ብዬ ከራሴ ጋር መማከር አንደኛ፣ በሁለተኛ ደረጃ ደግሞ የእናንተን ሀሳብም ደግሞ መውሰድ አለብኝ። ምክንያቱም ይሄ ፋይል ሄርሜላም ከዚህ በፊት በጣም ብዙ ነገሮችን የሆነችበት የአብርሽና የሩታንም ህይወት ሌላ ነገር ውስጥ ሊያስገባ የሚችል ነው ብዬ እነግራቸዋለሁ። ሌላ ነገር ሊያስገባ የሚችል ነው ብዬ ስላችሁ አሁን ካለበት የባሰ ነገር ውስጥ ነው አደለም? አብርሃም እንደ አብርሃም አይነት ትዳር ለሚመራ ሰው በጣም ጠንካራና ታማኝ ነው ለሚሉ ባለትዳሮችም በጣም አስጊ ፋይል ነው ይሄ። ባለፈው በጣም በግልጽ ተናገር ያለው እና ይሄ እጃን ፋይል አወጣ ወይም ወደ ሚዲያ ይዞት መጣ ማለት ሄርሜላም እንደዛው በቃ ሁሉንም የሚበቀላቸው አንድ በአንድ ማለት ነው። እኔ ያን የምፈልገው አሁን አድረግ ነበር ግን እሱ እኔ ሄርሜላን እኔ አብርሽን ለመበቀል የምፈልገው ግን ሕፃን ልጅ ነው የሚያሳስበኝ አይደለም እዚህ በታሪክ እንደምናውቀው መጽሐፍ ቅዱስም ለህጻ ልጅ ሲባል ሙሉ መርከብ ሰው ተምሯል ድኗል። አይደል እንዴ ለአንድ ህጻን ልጅ ሲባል ና እኔ ለሱ አብርሃም ለወለደው ምንም ለማያውቀው ንጹህ አእምሮ ላለው ህጻን ልጅ ስል ነገሮችን ይግሩ አድርጌ ትቼ አሳልፌ ባለውበት ታይም ላይ አሁንም አብርሃም የሚሰራቸው ሰቶች በጣም የሚያናዱና መስመር የሚያስቱ ነገሮች ናቸው። እንደ እውነቱ ስንናገር፣ እንደ እውነቱ ስንሄድ እሷንም አጥቼ እንደዛውም ደግሞ ለሩታም ሳይሆን ለልጁም ሳይሆን ሄርሜላ ሄድ መጣ እያለች ነገሮችን የምታበላሽበት ምክንያት እንደሆነ አልገባኝም። ስለዚህ ይሄ ልጅ ፋይሉን ቢወስደው እሱን የጎዳችው ሄርሜላ ነች። የተጎዳው በአብርሃም በኩል ነው። እርግጥ ልክ እንደኔ ለሩታና ለሕፃኑ ማያስብ ከሆነ ይህን ፋይል አውጥቶ ነገሮችን ድብልቅልቃቸውን መውጣቱ አይቀርም። ይህን ፋይሉን እንደጠየቀኝ እኔ ብሰጠው ነገሮች ሌላ ነገሮች እዚህ ይገባሉ። ስለዚህ ለምን ኦዲንሶቼን አላማክርም ብዬ ነው የመጣው ዛሬ እና እንግዲህ ፋሚሊዎቼ፣ እናንተም በዚህ ሀሳብ እንደምታግዙኝ አውቃለሁ። እኔ ፍቅረኛ አብርሃምን ወዳለሁ፣ አፈቅራለሁ ብላ ሌላ ሙሉ ስጥ ገብታ እኔን እንደጎዳችኝ እንደተሰቃዩ በጣም ስለሰማ እሱ ወደ ሚዲያ መምጣትም አልፈለገም። በቃ ነገሮች እኔ ና እራሱ ብለው ዛሬም ጠርቼው ነበር፣ መምጣት አልፈለገም። ቀጣይ ግን እናንተም ማየት ከፈለጋችሁ ነገሮችን ማስተካከል የምንችልበትን አድቫንቴጅ ፈጥረን እሱንም አምጥቼ ነገሮችን በደንብ በግልጽ ታያላችሁ። እና ፍቅረኛ እንደነበረችው እና ያኔ ነገሩ ሲጠነሰስ አዲስ አበባ ትታው እንደሄደች ከቡታጅራ ምናምን በጣም ብዙ ነገሮች ብቻ አውርቶኛል እሱ ለእኔ። እኔ እንጃ ብቻ ምን እንደምል አላውቅም። ሰሞኑ በቲክቶክም እየተነቋቆሩ በሚዲያ ሌላ ሌላ ሙድ ውስጥ እየገቡ ነው እና እኛ ሁለታችን ከጣምርና ነገሮችን ሌላ መስመር ማሰዝ ከፈለግን በጣም ልንጎዳቸው እንችላለን። ስለዚህ ይሄን ነገር ቢቀር ይሻላል ብዬ እኔ እሱን ለማሳመን እየሞከርኩ ነበር። እሱ ግን አንገቴ በካራ ነገሮች እኔን እንደተጎዳው እንደተጎሳቆልኩ እሷንም ሳላረጋት ምናምን የሚል ነገር አለ እሱ ጋር እና እናንተም ምን ቢሆን ይሻላል የሚለውን ሀሳብ እናንተም እንድሰጡኝ እና አብርሃምንም ምክር ቢጤ በሁለተኛ ደረጃ ደግሞ ሩታ ለአብርሃም ያላት ፍቅር ቀንሷል። ሩታ ፍቅሯ እንዲቀንስ ያደርጋቸው ኮሚኒካተሮች ናቸው ምናምን በጣም ብዙ ኮሜንቶችን ያየው ነበር ትናንትና እና አይመስለኝም እኔ ሩታ ኢሶኬ በጣም ብዙ ቦታ ጀግና ነሽ ጀግና ነሽ ጀግና ነሽ ሲሏት የሰው ልጅ በሁሉም ቦታ ጀግና ከተባለ ሁሉም የሚሰራው ነገር ትክክል ይመስለው እና ሰት ውስጥ ይገባል እሱ ልክ ናችሁ ግን ሩታ ምንድነው ጥፋቷም ደግሞ ብላችሁ ስታዩ በአንድ በኩል ምንም ጥፋት የለባትም እቺ ልጅ ታፈቅረዋለች ትወደዋለች ከእሱ ጋር መኖር ህይወቷን መመስረት ትፈልጋለች ግን ደግሞ ከሴት ምን ማለት ነው ትናንትና ያንን ቪዲዮ አይቶ ማን ነው ተመልሶ የሚታረቀው እስኪ ከእናንተ መሀል ማን ነው ከናንተ መሃል ሄርሜላ ላብሪሽ ፍቅሯን ገለ ገለጸችለች ተብሎ ቪዲዮ እየተሰራ ፍቅሯን ስገልጽለት እየታየ አፈቅርሃለሁ ያለች እያየች እንዴት ነው ተመለሳስ የመቀበል ፍላጎትስ የሚኖር እቺ እንደዚህ አይነት ሁኔታ ውስጥ ያለች እንዴት ነው እንደዚህ አድርጊ እንደዚህ አንቺ ነሽ እራስሽ እያጠፋሽ ያለሽው እንደዚህ ምናምን ብቻ በጣም ብዙ ነገር እየተባለ ያለው ማለት ነው እንዴት ነው እንዴት ነው የሚያስችለው በሴት ልጅ አሳብ እስቲ አስቡት አይደለም አራስ ሆና አይደለም ልጅ ወልዳለች አይደለም የምታፈቅደው ሴት ይሁን እና ኖርማል ሴት ልጅ ራሱ አስቡት እስኪ። ፍቅሯን ሳትገልጽ ሳቶ እንደምትወደው እያወቀች ፍቅሯን ሳትገልጽለት ከሌላ ሴት ጋር የሆነ ነገር አክሽን ሳይ ምን ያህል እንደምትቃጣ አሰቢ፣ ምን ያህል እንደምታናደድ ግን። ቼ ልጅ የመጣች እንዲህ ታደርጋታለች። ጭራሽ እኮ እራስ በሆነችበት ቤት መታ እኮ ሌላ ነገር አድርጋ ነው የሄደችው። አይደል እንዴ በጣም እየመጣች እኮ ትጨቃጭቃለች። በጣም እየመጣች በጣም ብዙ ነገር እኮ ታደርጋለች። በዚህ ሁሉ ተጠያቂ አሉ፣ በጣም ብዙ ወሬ የሚያመላልሱ በጣም ብዙ ነገር የሚያደርጉ ይኖራሉ። በዚሁ እኔ ግን ወረደም ወጣም የትም ሂዱ በየትኛውም በኩል እኔ ሩታን ጥፋተኛ ለማድረግ ምንም አይነት እንትን የለኝ። በቃ የሆነ እንትን የለኝ። በቃ ፍላጎት የለኝ። ምንም አላጠፋችም ብዬ ነው ማሰብ። አራስ በአራስነቷ የተነገረ ቃል የተደረገላትን ነገር በሙሉ አትረሳም። እያንዳንዷን ነገር ጥሩም፣ ይሁን መጥፎም በዚሰት የተነገረትን ቃል እንደ እንትን ነው የምታዩ ጭንቅላት ውስጥ በዚሰት የተደረገላትን ነገር በጣም አክብዳ ነው ምታዩ። በዚሰት ያደረግሻትንም ነገር እንደዛው አትረሳም ልጁን እንደ መንከባከብ ይዞን ለመውጣት መሞከር እሷ እንደ መንከባከብ እያመጡ ውስጥ እየሰጡ እያሳቁ እያጫወቱ እንደ መንከባከብ እሷ እንደገና ላስ ጭቅጭቅና ስድብ ውስጥ መክተት በጣም ብዙ ነገሮችን ያየንበት ያለ ሁኔታ ነው ያለው። እኔ ሙሉ በሙሉ ጥፋተኛም ሪስኮሳጅ ማድረግ የማስበው አብርሃምና አብርሃምን ብቻ ነው። ሄርሜላም የራሷን ስሜት እያራመደች ነው። አብርሃም እንደ በግ እየተነዳ ነው። በቃ እኔ ሁሉም ነገር የምናገረው እንደዛ ብዬ በመሀል እነሱን ለማስታረቅ የሚለፉ ሰዎችም አብርሃም ፍላጎት እስከ ከሌለው ድረስ ሁሉም ነገር ውሸትና ልፋት ብቻ ነው ከንቱ ልፋት ነው የሚሆንባችሁ ስለዚህ እኔ ሩታን ላይ የምትፈርዱ ሰዎች ሩታን አትንኩብን በቃ ሩታን አትፍረዱ የሚፈርድባት ሴት አይደለች እቺ ልጅ ምንም ብታረግ ትክክል ናት በቃ ምክንያቱም ባሏ በሌላ ሴት እየተማለለ በሌላ ሴት የፍቅር ጥያቄ ምናምን እየተባለ በጣም ብዙ ነገር እየተደረገች ያለች እኔ እንደውም ይሄን ይሄን ሳስበው አንዳንድ ጊዜ ለምን አታደረገውም ነው የሚለኝ እኔ የሩታና የሕፃኑን ጭንቅላቴን ይዞኝ እንጂ ይሄን ፋይል ለልጁ ሰጥቼው እንደው በኔ በኩል ባይሆንም በዚህ ልጅ በኩል ሁሉም ነገር ብትንትኑ ወጥቶ ሰላማችን ነገኝ ነበረ። ሁሉም ነገር ማለት ነው። እኔ ይሄን ፋይል ልጅ ያስገባሁት እኔ ይጠቅመኛል ያግዘኛል ምናምን ብዬ ነበር ለራሴ ሕይወት ግን እኔም ሕይወት ተበላሽቶ ተበትኖ ነው የቀረው። ማንም ምንም አልጠቀመኝም። ለኔ አይደል አሁን ላይ ይሄ ልጅ ይሄን ሲሰማ እኔን ጠየቀኝ መጥቶ እኔ ጋር የሆነ ነገር እንዳለ ስላወቀ። መጀመሪያ ውሸት መስሎት ነበረ፣ ግን እርግጠኛ ሆነ። እኔም እንደማልሰጠው ነው የነገርኩት። በጣም በተደጋጋሚ ልጨቀጭቀኝና ያናግረኝ እሞክራለሁ፣ ሶኬኒ አምጥቼ ለማናገር እሞክራለሁ። ግን ነገሮች በዚህ መልኩ መሄዱት እሱ መበቀልና ስሜታዊነቱን እንትኑን ማብረድ ነው የፈለገው። በቃ ንዴቱን ማብረድ ነው የፈለገው። ግን እዚህ ጋር ያለ አባት የሚያድግ ልጅ አለ፣ ያለ ባል የምትቀር ሚስታለች ኢሶኬሽ የሩታ ሊሆን ይችላል ብላችሁ አስቡ። ግን ይሄ ልጅ ያለባት ማድረግ ስለሌለበት ብቻ ይሄን ነገር እኔ ተጋፍጬ ለማስቆም እየሞከርኩ ያሉበት ሁኔታ ነው ያለው። ግን አሁንም አብረሃም የሰራቸው ስቶች በሙሉ በጣም ገሃድ የተጋለጡ በጣም ብዙ ነገሮችን እንትን የሚሉ ናቸው። እንግዲህ ፋሚሊያ ስለ ምን እንደምል አላውቅም። እናንተም የራሳችሁን ሀሳብ አስተያየት በኮመንት ብታሳውቁ ደስ ይለኛል። ይህም ፋይል ለልጁ ልስጠው አልስጠው እርግጠኛ የምነግራቸው ልጁ ውስጥ ከገባ በጣም ብዙ ነገሮች ነው የሚፈጠሩት። በጣም ብዙ ማለት ነው። በጣም ብዙ ነገሮች ይፈጠራሉ። እኔ ካልጠበኳቸው በጣም ምክንያቱም እሱን መበቀል የሚፈልገው ሄርሜላንና አብሪሽን ነው። እኔ ግን አብሪሽን ብቻ ነበር። እሱ ሁለቱንም መበቀል ስለሚፈልግ ነው። ሁለቱንም ደግሞ መበቀል በጣም በጣም በጣም የሚያስችለውና በጣም ቀላል የሆነ እንትን ነው። ሄርሜላም ይሄም ፋይል ሰጣት ጠይቃኛለች። አልሰጥም። እኔ ብሰጣቸው እራሱ ዲጂታል ስለሆነ መቀመጥ ይችላል እኔ ጋ በፍላሽ ፕሪንት የተደረገው እንት ወስተ ለእናንተ ለማሳየት ሞክሬያለሁ። ነገሮች በዚህ መልኩ የሚሄዱና የሚያልቁ ከሆነ አሳሳቢ ደረጃ ውስጥ እንደሚገቡ በተደጋጋሚ ተናግሬያለሁ። እንግዲህ ፋሚሊዎች፣ እኔ ምን እንደምናያቅ ምንም እንደዚህ ተጎጂዎች ጉዳት ውስጥ ያሉት በዚህም ፋይል ምክንያት ነው። ነገሮችን የሚያስተካክሉ እየመሰላቸው በጣም ብዙ ስህተቶችን እየሰሩ ያሉበት ሁኔታ ነው ያለው። አሁንም ብቻ በጣም ብዙ ብዙ ነገሮችን እየተባልንም እየሆነም ያለበት ታይም ያለውም እኔ ምን ብዬ እንደምንገልጽም ምን ብዬ እንደምናገርም አልችልም። በጣም ስሜት የሚያደርግ ነገር ነው። በአራስ ሂሳብ በወልደች ሴት ሂሳብ ስታስቡ የዘለች መታ የምትሆነጭባት አለች ሩታ። ምክንያቱም የተከበረች ባለትዳርና ልጅ ያላት አራስ። አራስ እኮ በጣም ይከበራል። በጣም በጣም ይከበር ሰው በጣም በጣም ማለት ነው። የትኛውም ቦታ የትኛውም ሰው አራስ ረግጦ አያልፍም፣ ሲጀምር አይታለፍም። በባህላችንም የለም እንደዚህ አይነት ነገር አይደረግም። ጭራሽ ቤት መቶ መነዝነዝ መጨቅጨቅ ይቅርና ለሷ በጣም ብዙ ነገር ማድረግ የነበረባት የቅርብ ጓደኛ ነበር መሆን የነበረባት። በጣም ብዙ ነገር አብረው አይተዋል፣ አብረው አሳልፈዋል። ግን እነሱ ከቀን ወደ ቀን እሷን ሌላ ነገር፣ ሌላ ሙድ ውስጥ የሚከት ጨጓሯን የሚያጥ ነገር እያደረጉ ልጅቷ ሌላ ነገር ውስጥ እንድትገባ ጭንቀት፣ ምንም ነገር የለም። ግን የምታያቸው ነገሮች በሙሉ ወሽመጥ የሚቆርጡ እና ተስፋ እንድትቆርጥ ትዳሯ ላይ ህይወቷ ላይ ተስፋ እንድትቆርጥ የሚያደርጉ በጣም ብዙ ነገሮችን እየተናገሯት ያለበት ሁኔታ ያለው። እንግዲህ ፋሚሊያንስ፣ እኔ ከዚህ በላይ እንደምልም አላውቅም። ስለ ፋይሉ እናንተ በኮመንት አሳውቁኝ የምትሉትን። እስከ መጨረሻው ስለተመለከታችሁ በጣም አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ቸርቆዩት